ቤተሰብ እንዴት ናችሁ? ደህና ናቸው ወይ? ዛሬ እንግዲህ እንዳያችሁት ማለት ነው የሆነ ለመናገር ሶፊ ሀይሚን በመገፍትሯ በጣም ነው የተናደርኩት ማለት ነው። በጣም እንደዚህ ማድረግ የለባትም ነበረ። ተነጋግሮ መፍታት እየቻሉ ሀይሚን ገፍትሯ ምናምን መደባደብ መጣላት አያስፈልግም። ገባችሁ አይደል? ነገር ግን ዛሬ ታርቃችሁ ትመጣላችሁ ብዬ ስጠብቅ ድጋሚ ደግሞ እየተጣላችሁ ነው የመጣችሁ። ገና ከዚህ የበለጠ ደግሞ ልትሰሩ ነው ማለት ነው። ገና ከዚህ የበለጠ እግዚአብሔር ይሁንን ከዚህ በኋላ ምን እንደ ይዞ እንደሚመጡ ታውቃላችሁ። በጣም ብዙ ነገር ይዞ ይመጣሉ። ሀይሚ አፈቀርኩ ብላ ከዳኒ ጋር ትመጣለች። ብሩኬ ሶሲን ያመጣታል። በጣም ብዙ ነገር ይመጣል። ግን እናንተ እንዳትናደዱ አደራ ቤተሰብ ማለት ነው። እናንተ እንድትናደዱ አልፈልግም። የምሬን ነው። ምክንያቱም እነሱ ገናን ሊታረቁ ሀሳብ የላቸውም። እኔ ሁለት መቶ ከገገባቸው በኋላ ታርቆ ይመጣሉ ብዬ ነበር ቤተሰብ። አሁን ዳኒን ዳኔን አገባዋለሁ አፈቀልኩ አፈቀርኩ ብላ ማለት ነው። ጭራሽ ብሩኬን ለማናደድ ሶሲንም ለማናደድ ዳኔ ጋር ተቃቅፎ ይመጣሉ እኔ እነሱ ልንጋባ ነው፣ ተፋቅረናል፣ ቀለበትም እናደርጋለን ብሎ ድረስ ሊመጡ ይችላሉ። ስለዚህ ቤተሰብ መታገስ አለባችሁ እናንተ ማለት ነው። በዚህ መሀል ምንም መጣላት አያስፈልግም፣ ምንም መበሳጨት አያስፈልግም፣ ምንም ማልቀስ አያስፈልግም ማለት ነው። እነሱ ገና እኔ ጉዞ ሀይሚ ሁለት መቶ ኬ ስትገባ እያቆማሉ ብዬ ነበረ፣ ግን እንደ ማየው ከሆነ ቪዲዮ ማለት ነው ጉዞ በጣም ሊሄን ነው፣ ገና ሊሄን ነው ማለት ነው። ብሩኬም ከዛ ለከሶ ሲገኝ ይመጣል ምናምን እርስ በራስ ይበሳጫሉ ማለት ነው። እርስ በራስ ለማናደድ ወይም ደግሞ እየሆነ በቃ አላውቅም እንዴት እንደሆነ ቡታጅሬ ዩቱበሮች ማለት ነው ለሚና ነጽን እና ደግሞ ማንን ነው ሌላ ማን አለ? እነሱን ስም አታጥፉ። መማገጥ ነው እንዳለ የምታስተምሩት ማለት ነው። እንዳለ ሁላችሁ መማገጥ፣ ፍቅረኛ መጣች፣ መማገጥ ነው፣ ከሌላ ሴት ጋር ተኛ፣ ከሌላ ሴት ጋር እንደዚህ ሆነ ሌላ ሴትን ይዞ መጣ፣ የበፊቱ ፍቅረኛ መጣች፣ እንትና ሊያገባ ነው ምናምን። በቀም ስለመማገጥ ብቻ ነው የምታስተምሩት እኮ እንዴ። ሀገራችን ላይ እንደዚህ አይነት ነገር የለም። እሺ፣ ግን ሀገራችን ላይ አለ። እንደ ቤተሰብ እስቲ ንገሩኝ ማለት ነው። የእውነት ባላችሁ ይማግጣል? እስቲ ያገባችሁ ባለ ትዳሮች ንገሩኝ፣ ባላችሁ ይማግጣል? እናንተ ትማግጣላችሁ ወይ? እኔ ባሌ ቢማግጥ ማለት ነው ልንገራችሁ፣ እግዚአብሔርን ነው የምላችሁ። አንደኛ በህይወቴ ለሰው ልጅ ይቅር አልልም መቼም ባለቤቴ እንደዚህ ካደረገ መቼም ይቅር አል ማልለው ነገር እሱ ነው። ልንገራችሁ ማለት ነው ሲቀጥል ደግሞ ማለት ነው እንዴ ልበላችሁ ብቻ አላቅም። በቃ እንንጃ፣ እንንጃ አጠገቤ ብቻ ስሙን አልጠራም። በታትኛ ነው የምጥለው ማለት ነው። ልንገራችሁ ይቅር አልለውም እና እስር ቤት መክተት አይደለም ወይም ደግሞ እሱን እያየሁ አግብቶ እንድቃጠል አልፈልግም። አጠፋለሁ እራሴ እጠፋለሁ እንጂ በፍጹም እንደዚህ አይነት ነገር ቢያደርግ ማለት ነው፣ ወየው ለባለ እየሰማ ነው አይደለ? ሰምታል። ለነገሩ ትሰማለ ብዬ አስባለሁ እና ማለት ነው፣ ሌላኛው ደግሞ ማለት ነው። ስሙ ማ ቤተሰብ ግን ንገሩኝ፣ የምሬን ነው ያገባችሁ ባላችሁ መዋቅጠ ከሆነ ሴቶች ራሱ ራሳችሁ ትማግጣላችሁ? እስቲ ንገሩኝ። ባላችሁ ትታችሁ ወይም ደግሞ ፍቅረኛችሁን ትታችሁ ከሌላ ወንድ ጋ ትተኛላችሁ? ንገሩኝ እስቲ። ይኸው የቡታ ጀሮ ዩቱበሮች እንዳለ መማግጥ ነው እኮ የሚያስተማሩ። እኔ ምን ላርግ? እኔ እንዳትሳደቡኝ። እኔ እነሱ የሚሰሩትን ነው የምናገረው። የምሬን ነው እኔ ምንም አላደረግኩም። እና ንገሩኝ እስቲ ማለት የእውነት ነው የምጠይቃችሁ፣ የምር ከልቤ ነው የምጠይቃችሁ እና እስካሁን የማገጣችሁ ለነገረው ልጽፎ አልችልም። ታፍራላችሁ ግን ፕሮፋይል ቀይራችሁ እንኳን ንገሩኝ።